ሰላም፣ ሰላም፣ ደህናችሁ ውድ የቻናል ቤተሰቦች፣ በያላችሁበት ሰላምታችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በደ ቤተሰቦች ቃላትን እየመሰረቱ የማሳያቸው ይሆናል ማለት ነው። ከደስ ገዱ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች በደንብ አርገን የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ሲያል ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ አዛሬ ይዤላችሁ የመጣሁት በደ ቤተሰቦች ቃላት ምስረታ ነው። ከደስ ከዶ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች በደንብ አርገን የምናይ ይሆናል ማለት ነው። በመጀመሪያ ፊደላቶችን እነዚህን ፊደሎችን አነብላችኋለሁ ማለት ነው፣ ሰባቱን ቤተሰቦች፣ እዛም በኋላ ደግሞ በእያንዳንዱ የሰሯቸውን አራት አራት ቃላችሁ እንደዚህ ወደ ጎን የሰሯቸው እነዚህን አነብላችኋለሁ እናንተም አብራችሁ ከእኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እኔ ጋር እስከ መጨረሻው ቆዩ አሁን አብረን ጀምር ኦኬ እቺ ማናት አልኳችሁ ደነች ደ ዱ ዲ ዳ ዴ ድ ዶ በእያንዳንዳቸው ደግሞ አራት አራት ቃላቶች ጽፌላችኋለሁ። እነዚህን ቃላቶች በደንብ አድርገን የምናነብ ይሆናል። ማን ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እየቆማችሁ እየጻፋችሁ እስከ መጨረሻ አብራችሁ ቆዩ። አሁን እንጀምር። ኦኬ። በመጀመሪያ በደ የሰራ ነው ቃል እዚህ ላይ ምን ይላል? ደረጃ ደረጃ ይላል። ደረጃ የምለው ስና ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው ረ ከቤተሰቦች የመጀመሪያ ፊደል ጃ ከጀ ቤተሰቦች አራተኛ ፊደል ነው እነዚህም ፊደላቶች ስርዓት ባለው መልኩ ደርደረን ስናንባቸው ደረጃ ደረጃ የሚለውን ቃል እናገኛለን በቀጣይ ደረጃ ከዚህ ለምን ይላል ደብዳቤ ደብዳቤ ይላል ደብዳቤ የሚለውን ስናይ ደማለ ከደቤተሰቦች የመጀመሪያ ፊደል ነው ብ ከበ ቤተሰቦች ስድስተኛ ፊደል ነው ዳ ከደቤተሰቦች አራተኛ ፊደል ነው ቤ ከቤተሰቦች አምስተኛ ፊደል ነው እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ደብዳቤ ደብዳቤ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል፣ ደንብ ደንብ ይላል። ደንብ የሚለውን ስናይም ደ ማለት ከ ቤተሰቦች የመጀመሪያ ፊደል ነው። ን ከ ቤተሰቦች ስድስተኛ ፊደል ነው። ብ ከ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ደንብ ደንብ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል፣ ደስታ ደስታ ይላል ። ደስታ የሚለውን ስናይ ደማል ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል ነው። ታ ከቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስራት ባለው መልኩ ደርድረን ስናንባቸው ደስታ ደስታ የሚለውን ቃል እናገኛለን። ኦኬ አሁን ያነበቡላችሁ በደ የመሰረታቸውን ቃላቶች ነው ማለት ነው። ቀጣይ ደግሞ በሁለተኛ በደ ቤተሰብ በዱ የመሰረትናቸውን ቃላቶች ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ለምን ይላል ዱ ቄ ት ዱቄት ይላል። ዱቄት የሚለውን ስናይ ዱ ማለት ከደ ቤተሰቦች ሁለተኛ ፊደል ነው። ቄ ደግሞ ከቀ ቤተሰቦች አምስተኛ ፊደል ነው። ት ከደ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፌዴራቶች ስርዓት ባለው ባሉ መደርደረን ስናንባቸው ዱቄት ዱቄት የሚለውን ቃል እናገኛለን። በቀጣይ ከዚህ ላይ ምን ይላል ዱባይ ዱባይ ይላል። ዱባይ የሚለው ስናይ ዱ ማለት ከደ ቤተሰቦች ሁለተኛ ፊደል ነው። ባ ከቢ ቤተሰቦች አራተኛ ፊደል ነው። ይ ከየ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላት ስርዓተ ባለው መልኩ ደርድረን ስናነባቸው ዱባይ ዱባይ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዱባለ ዱባለ ይላል። ዱባለ የሚለውን ስናይ ዱ ማለት ከደ ቤተሰቦች ሁለተኛ ፊደል ነው። ባ ከቢ ቤተሰቦች አራተኛ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል ነው እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናንባቸው ዱ ባለ ዱባለ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል? ዱ ርዬ ዱርዬ ይላል። ዱርዬ የሚለውን ስና ዱ ማለት ከቤተሰቦች ሁለተኛ ፊደል ነው። ር ከላይ ቤተሰቦች ስድስተኛ ፊደል የ ደግሞ ቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርደረን ስናንባቸው ዱርዬ ዱርዬ የሚለውን ቃል እናገኛለን። ኦኬ፣ አሁን ደግሞ የሰራውላቸው በሁለተኛው በደቤት ሰብ በዱ የመሰረት የመሰረትናቸውን ቃላቶች ነው። ማን ነው ቀጣይ በሶስተኛው የደቤት ሰብ በዲ የመሰረትናቸው ቃላቶች ደግሞ አብረን እናነባለን። የመጀመሪያው ቃል ምን ይላል? ከዚህ ላይ ዲግሪ ዲግሪ ይላል። ዲግሪ የሚለውን ስናይ ዲ ማለት ከደቤት ሰቦ ሶስተኛ ፊደል ነው። ግ ከገቤት ሰቦ ስድስተኛ ፊደል፣ ሪ ከደቤት ሰቦ ሶስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዲግሪ ዲግሪ የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን ይላል ዲዳ ዲዳ ይላል። ዲዳ የሚለውን ስናይ ዲ ማለት ከደቤተሰቦች ሶስተኛ ፊደል ነው። ዳ ደግሞ ከደቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዲዳ ዲዳ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል? ዲቃላ ዲቃላ ይላል። ዲቃላ የሚለውን ስናይ ዲ ማለት ከደቤተሰቦች ሶስተኛ ፊደል ነው። ቃ ከቀቤተሰቦች አራተኛ ፊደል፣ ላ ከደቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዲቃላ ዲ ቃላ የሚለውን ቃል ይሰጠናል ቀጣይ ከዚህ ለምን ይላል ዲያቆን ዲያቆን ይላል ዲያቆን የሚለውን ስናይ ዲ ማለት ከደ ቤተሰቦች ሶስተኛ ፊደል ነው ያ ከየቤተሰቦች አራተኛ ፊደል ቆ ከቀ ቤተሰቦች የመጨረሻ ፊደል ን ከነ ቤተሰቦች ስድስተኛ ፊደል እነዚህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዲያቆን ዲያቆን የሚለውን ቃል እናገኛለን። አሁን ደግሞ ያነበቡላችሁ በሶስተኛ በደቤተሰብ በድ የመሰረት ናቸው ቃላቶች ነው ማነው? ቀጣይ ደግሞ በአራተኛ በደቤተሰብ በዳ የሰራናቸው ቃላቶችን አብረን በጋራ እናንባለን። አብራችሁ ተከታተሉ። የመጀመሪያው ቃል ከዚህ ለምን ይላል? ዳርቻ ዳርቻ ይላል። ዳርቻ የምነው ስናይ ዳ ማለት ከደቤተሰቦች አራተኛ ፊደል ነው። ር ከደቤተሰቦች ስድስተኛ ፊደል ነው። ቻ ከደቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስራት ባለው መልኩ ደርድረን ስናንባቸው ዳርቻ ዳርቻ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዳግም ዳግም ይላል። ዳግም የሚለውን ስናይ ዳ ማለት ከደቤተሰቦች አራተኛ ፊደል ነው። ግ ከገቤተሰቦች ስድስተኛ ፊደል ነው። ም ከመቤተሰቦች ስድስተኛ ፊደል እነዚህም ፊደላት ስርዓት ባለው መልኩ ደርድረን ስናንባቸው ዳግም ዳግም የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ዳዊት ዳዊት ይላል። ዳዊት የሚለውን ስናይም ዳ ማለት ከደቤተሰቦች አራተኛ ፊደል ነው ወይ ደግሞ ከቤተሰቦች ሶስተኛ ፊደል፣ ት ከተቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳ ዊ ት ዳዊት የሚለውን ቃል ይሰጡናል። ቀጣይ ከዚህ ለምን ይላል ዳ ሚ ነ ት ዳኝነት ይላል። ዳኝነት የሚለውን ስናይ ዳ ማለት ከደ ቤተሰቦች አራተኛ ፊደል ነው። ኝ ከኛ ቤተሰቦች ስድስተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላት ውስጥ ስርዓት ባለው መልኩ ደርድረን ስናነባቸው ዳኝነት የሚለውን ቃል እናገኛለን። አሁን ደግሞ በአራተኛው የደቤተሰብ ዳ የሰራናቸው ቃላቶች እንዳያነበብነን ቀጣይ በአምስተኛ በሆነችው በደቤተሰብ በዴ የመሰረትናቸውን ቃላቶች ደግሞ አብረን እናነባለን ማለት ነው። የመጀመሪያው ቃል ከዚህ ለምን ይላል፣ ዴ፣ ስ፣ ክ፣ ዴስክ ይላል። ዴስክ የሚለውን ስናይ ዴ ማለት ከደ ቤተሰቦች አምስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል ነው። ክ ከከ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ውስጥ ስርዓት ባለው መልኩ ደርድረን ስናነባቸው ዴስክ የሚለውን ቃል ይሰጠናል። ቀጣይ ደግሞ ከዚህ ለሚላል ዴንማርክ ዴንማርክ ይላል። ዴንማርክ የሚለውን ስናይ ዴማለ ከ ቤተሰቦች አምስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ማ ከ ቤተሰቦች አራተኛ ፊደል፣ ር ከ ቤተሰቦች ስድስተኛ ፊደል፣ ክ ከ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደድረን ስናነባቸው ዴንማርክ ዴንማርክ የሚለውን ቃል እናገኛለን። በቀጣይ ከዚህ ለሚላል ዘዴ ዘዴ ይላል ዘዴ። የሚለውን ስና ዘማለ ማለት ከዚህ ቤተሰቦች የመጀመሪያ ፊደል ነው። ዴ ደግሞ ከዚህ ቤተሰቦች አምስተኛ ፊደል ነው። ማን ነው? እነዚህም ፊደላት ስርዓት ባለው መልኩ ደርድረን ስናንባቸው ዘዴ ዘዴ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ለምን ይላል? ዘመዴ ዘመዴ ይላል። ዘመዴ የሚለውን ስና ይዘ ማለት ከዚህ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል ዴ ከዚህ ቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘመዴ ዘመዴ የሚለውን ቃል እናገኛለን። አሁን ደግሞ በዴ የመሰረት ናቸው ቃላቶች እናንብበናል። ቀጣይ በዴ የመሰረት ናቸውን ቃላቶች ደግሞ አብረን በጋራ እናነባለን። ማን ነው የመጀመሪያው ቃል ከዚህ ላይ ምን ይላል ድረስ ድረስ ይላል። ድረስ የሚለውን ስናይ ድማ ከደቤተሰቦች ስድስተኛ ፊደል ነው። ረ ከረቤተሰቦች የመጀመሪያ ፊደል፣ ስ ከሰቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ውስጥ ስራት ባለው መልኩ ለድረን ስናነባቸው ድረስ ድረስ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል? ድጋፍ ድጋፍ ይላል። ድጋፍ የሚለውን ስናይ ድማ ከደቤተሰቦች ስድስተኛ ፊደል ነው። ጋ ከገቤተሰቦች አራተኛ ፊደል፣ ፍ ከፈቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራት ባለው መልኩ ደርድረን ስናነባቸው ድጋፍ ድጋፍ የሚለውን ቃል ይሰጡናል። ቀጣይ ከዚህ ለምን ይላል? ድንበር ድንበር ይላል። ድንበር የሚለውን ስናይ ድ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራት ባለው መልኩ ደርድረን ስናነባቸው ድንበር ድንበር የሚለውን ቃል ይሰጡናል። ቀጣይ ከዚህ ላይ ምን ይላል? ድምፅ ድምፅ ይላል። ድምፅ የሚለውን ስናይ ድማለ ከደ ቤተሰቦች ስድስተኛ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል፣ ፅ ከጸ ቤተሰቦች ስድስተኛ ፊደል። እነዚህ ሳድስት ድምፆች ስርዓት ባለው መልኩ እንደድረን ስናነባቸው ድምፅ ድምፅ የሚለውን ቃል ይሰጡናል ማለት ነው። አሁን ደግሞ ያንበብናቸው በድህ የመሰረት ናቸው ቃላቶች ነው ማለት ነው። ቀጣይ ደግሞ በመጨረሻው በደህ ቤተሰብ በዶ የመሰረትናቸውን ቃላቶች ደግሞ አብረን እናነባለን ማለት ነው። የመጀመሪያው ቃል ከዚህ ለምን ይላል? ዶ ላር ዶላር ይላል። ዶላር የሚለውን ስናይ ዶ ማለት ከላይ ቤተሰቦች የመጨረሻ ፊደል ነው። ላ ከላይ ቤተሰቦች አራተኛ ፊደል፣ ር ከላይ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርደረን ስናነባቸው ዶ ላር ዶላር የሚለውን ቃል ይሰጠናል። ቀጣይ ከዚ ለምን ይላል? ዶክተር ዶክተር ይላል። ዶክተር የሚለውን ስናይ ዶ ማለት ከደ ቤተሰቦች የመጨረሻ ፊደል ነው። ክ ከከ ቤተሰቦች ስድስተኛ ፊደል ነው። ተ ከተ ቤተሰቦች የመጀመሪያ ፊደል፣ ረ ከደ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራ ተባለው መልኩ ደርደርን ስናነባቸው ዶክተር ዶክተር የሚለውን ቃል ይሰጠናል። ቀጣይ ከዚህ ለሚላል ዶሮ ዶሮ ይላል። ዶሮ የሚለውን ስናይ ዶ ማለት ከደ ቤተሰቦች የመጨረሻ ፊደል ነው። ሮ ከደቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስራ ተባለው መልኩ ደርደርን ስናነባቸው ዶሮ ዶሮ የሚለውን ቃል ይሰጠናል። ቀጣይ ከዚያም ይላል፣ ባዶ ባዶ ይላል። ባዶ የሚለውን ስናይ በማለት ከቤተሰቦች አራተኛ ፊደል ነው። ዶ ከቤተሰቦች የመጨረሻ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርደረን ስናነባቸው ባዶ ባዶ የሚለውን ቃል እናገኛለን ማለት ነው። ኦኬ፣ እንደዚህ እያደረጋችሁ እስከሚገባቸው ድረስ ካነባባቸው በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። ቪዲዮን ደግሞ ከጀመራችሁ መጨረስ ግዴታ ይሆናል። እናንተ ማንበብ ብቻ ሳይሆን ቪዲዮውን እያቆማችሁ እየጻፋችሁ ተለማመዱ። ዛሬ ይዘላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ቀጣይ ሌሎችን ቪዲዮዎች እየላችሁ እስከመለስ መልካም ጊዜ ቸርን ሰንብት።